አሰላሙ አሌይኩም ረህመቱላሂ ወበረካቱ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? አልሐምዱሊላህ ደህና ነኝ እያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ሀገራችንን ሰላም ያድግልን እያልኩኝ ዛሬ ደግሞ በጣም ቀለል ባለ ሩዝ መግሎባ አሰራር መጥቻለሁ። በቅድሚያ ለኢትዮጵያ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ የሚጠቅም ካላችሁ ሸር እያደረጋችሁ ሀሳብ የታችውን ኮመንት ላይ ያስቀምጡልኝ። ስራውን ለመስራት የሚያስፈልጉን ግብአቶች እዚ ጋ ዶሮዶሮውን ገነ ጣጥይ አጣጥቤ በዚህ መልኩ አዘጋጅቸዋለ ይህንን እንትኑ ከላይ ያለውን ቆዳውን እንትን አላንሳሁትም። እንደዚሆን ያዘጋጀው ዶሮ ያስፈልገናል። ድንድንን በክብ በክቡ ቆራርጫ አዘጋጅቻለን። እንዲሁም ካሮት ካሮትንም እንደዚሁ በክብ በክብ የሚበቃኝን ያህል አዘጋጅቻለሁ። እዚህ ጋ ፍልፍል ሮሚ ወይንም ፍልፍል ባርድ የልታናረቦቹ እሱንም አዘጋጅቻለሁ። እዚህ ጋ ልናንተ ኩሳና ባድንጃር ተጠቀሙ። እኔ ሰዎች ስለማይወዱ ኩሳና ባድንጃር አልተጠቀምኩም። ድንችና ካሮት፣ ይህንን ፍልፍል ሮሚ ወይንም ፍልፍል ባርድ እዚህ ጋር ሽንኩርት ሽንኩርትን በቀጫጭኑ ከፊ ከትፌ ሁለት አይነት ሽንኩርት ነው ያዘጋጀሁት። ሽንኩርቱን በጠዊል በጠዊል ቆርጬና ሽንኩርቱን እንደዚህ በቀጫጭኑ ከትፌ፣ ይህንን ዘይት ላይ ስለምጠብሰው እንደዚህ በጠዊል በረጅም በረጅሙ ቆራርጫለሁ ማለት ነው። ነጭ ሽንኩርት የተፈጨ ነጭ ሽንኩርት፣ ሁሉንም አዘጋጅቼ ነው የማቀርበው ለጊዜው ማለት ለሰዓቱ። እዚህ ጋ ደግሞ ቲማቲም የተፈጨ ቲማቲም። ወደ አሰራሩ እዚህ ጋር ድስት አዘጋጅቻለሁኝ ለጭቱኑ መስሪያ፣ ለዶሮ መስሪያ። እዚህ ጋር ደግሞ ለድንቹ መጥበሻ እንትን አዘጋጅቻለሁ፣ እቃ አዘጋጅቻለሁ። እዚህ ጋር ድስታችን ሞቅ ካለን በኋላ ያዘጋጀነውን በቀጫጭኑ የከተፍነውን ሽንኩርት እናደርግበታለን ማለት ነው። እንደዚህ ካደረግን በኋላ ምንም ዘይት ካናደርግ ልብስ እናንሰዋለን። ዘይት አንጠቀምም። ዘይት ነው ማለት አለ ዘይት ዘይት ዘይት ስጋ ዘይት ካደረግን በኋላ ሞቅ እስከሚልልን ድረስ እንጠብቃለን ማለት ነው። ድንቻችንን ለመጥበስ እዚጋ ሽንኩርታችንን እየበሰለልን ነው። እኔ ጎን በጎን ሁል አንድ ላይ ነው የምሰራው። ቻችን እዚጋ እስከሚል ድረስ ዝም ብለን ዘይት ሳናደርግ እንጠብሰዋለን። እንደዚህ ሽንኩርታችንን ትንሽ ቀየር ካለ በኋላ ቀለማ ትንሽ እንትናደርግበታለን ተሰልካለልን በኋላ ዘይትን እናደርግበትና እንጠብሰዋለን

ድንች ወይም ስጋ ዶሮ ወይም በደንብ አል እየጠበስኩ ነው። በሽንኩርቱ እና በነጭ ሽንኩርቱ በምንም ነገር አላደረኩም። በደንብ ጠበስኩ በኋላ ቅመማ ቅመሞች ቤተሰብ በጣም ድንቻችን በዚህ መልኩ በስሎልናል። ደስ እያለኮኝ ጋር መልኩ ከታይ የሆነ ነገር ተጠቀሙ። እንትን ዘይት እንትን እንዳይልባችሁ። ከታይ ደግሞ እንትን ካሮትን አደርገዋለሁ። ከደረስክን ለምን በተደረገ ከተጠበሰ በኋላ ቅመማ ቅመሞች እናንተ ያላችሁን ተጠቀሙ። እንደዚህ አይነት ተጠቀሙ። ቅመማ ቅመሞች ይሁን ያላችሁን የቅመማ ቅመሞችን ተጠቀሙ።

እንደዚህ ያሰላልን ነው ሱም አንቆይበት ትንሽ ከለሩ ግን እንደዚህ ካደረግኩ በኋላ እንደዚህ አወጣዋለሁ ማለት ነው ጋ አዘጋጅት ያለውን እቃ በቀጣይ ደግሞ ሽንኩርታችንን አደርጋለን ማለት ነው እጠብሰዋለሁ በዚህ መልኩ ሽንኩርታችን ካለልን በኋላ፣ ወይ እባክህ ካለልን ማለት በኋላ ደግሞ አይለቅም። ብዙ ስለተጠበሰበት አይለቅም። ስለማይለቅ ነው ማለት ነው አይለቅም አንዳንድ እንደዚህ ሀያው ሽንኩርታችንን በደንብ አድርገን በደንብ ሆኖ ተጠብስበልናል። እዚ ጋ የጥባብስ ናቸው ፍርፍሮሚ ወይም ፍልፍል ባሪግ እዚ ጋ ድንቻችን አለ እዚ ጋ ካሮታችን ጥባብሰን እንደዚህ አድርጌዋለሁ። ዘይቶ ትንሽ መጠጥ እንዴት እዚ ጋ ቤተሰብ ሌላ ድስት አዘጋጅቼ ሩዛችንን እንሰራለን ማለት ነው። ትንሽ ሩዝ ያረጋለሁ። ሩዙ አይበስልም በደንብ አይበስልም። እዚ ጋ ትንሽ ነው ማለት ነው። ለዛ መጨረሻ ላይ ያደረኩት ሩዙን ጫውና ዘይቶቻ ነው ያደረግኩት። ሌላ ነገር ካላችሁ ተጠቀሙ። ግር እንደ ምንድነው ግርፋ ምናምን ካላችሁ እስዋችን ከፈላልን በኋላ እዚህ ጋ ጥቤ የዘፈዘፍኩት ቁጥሩዛ አለ እናደርግበታለን ማለት ነው። እንደዚህ አይናብስካ እንደዚህ እዚህ ከመሰለ ለብዙ አላቆየሁም። በጣም እንዲበስል አለ እንትን አለን በጣም መብሰል የለበትም ማለት ነው። የዶሮ ላይ ስለምናደርገው ትንሽ ደግሞ ደሞ ስለተዘፈዘፈ ቶሎ ነው የሚበስለው። በስጋ ዶሮ በዚህ መልኩ በስሎልኛ ነበር እንደሆነው ምንም ነገር አልተጠቀምኩ። እንዳልኳቸው በቲማቲም ብቻ ነው የደስተ ማለት ነው። ቲማቲም ብቻ ነው ያደረኩበት፣ በቲማቲም ብቻ እና በቲማቲም ባህል ነው። በዶሮ ባህል ምንም ነገር አልተጠቀሙ ማለት ነው። ስሎ ለምን ጫው ማድረግ እያለሁ ላሳያ፣ ቤተሰብ ሩዛችን በዚህ መልኩ በስሏል። ይኸው ሩዜን አጥል ሊዋለው አጥልሌዋለሁኝ። በደንብ አልበሰለም፣ እንዳልኳቸው በደንብ መብሰል የለበትም። ይኸው እዚህ ጋ ዶሮአችንን በደንብ በስሎልናል። አሁን እናደርጋለን ማለት ነው እንደዚህ ካሮትንም እንደዚህ እያደረግን እናደርግበታለን። ውሃ እራሱ ትክክል ልሆን የመሰለው ምንም ነገር ውሃ አልተጠቀምኩም። በቲማቲሙ ነው እንደዚህ እያደረግን ከዚህ ጋ ትንሽ የጠበስነውን ሽንኩርት አለን። እንደዚህ ትንሽ እናደርግበታለን ና በዛም ትንሽ ከዛ እዚህ ጋ ያዘጋጀነውን እሩዝ እናደርገዋለን ማለት ነው። ይኸው በዚህ መልኩ እንትናችንን እናያው። እንዳልኳችሁ ይሄ አልበሰለም፣ እንትኑ ሩዙ መብሰል የለበትም አልበሰለም። ያው ሌላም ሌላም ነገሮች መጠቀም ትችላላችሁ። በጭር ባጭሩ ነው ያለኝን ያለኝ ነው እና እሳታችንን በጣም ቀንስ አድርገን ትንሽ አስር ደቂቃ እንትን ካልን በኋላ እንትን እንገናለን። ቤተሰብ ሩዛችን በዚህ መልኩ በደንብ ነው በስልነ እቃ አዘጋጃችሁ ያለውን ላይ ገለብጠዋለሁ ማለት ነው። ቤተሰብው በዚህ መልኩ እንደዚህ ቆንጆ የሆነው በስሎልናል። ይህ ይመስላል። ይህ እንደዚህ ቆንጆ የሆነው በስሎልናል። ከለሩ ራሱ በጣም የሚያምረው ይህ ይመስላል። አሰራርም እንዳሳያችሁ በጣም ቀላል አሰራር፣ አረቦች በጣም የሚወዱት ምግብ ነው። መግ በጣም ነው የሚወዱት አሁን እዚህ ጋር እየጠበስነው ሽንኩርት እንደዚህ ከላይ ማድረግ እንችላለን፣ አለማድረግም እንችላለን። እዚህ ጋር እኔ ያዘጋጀሁት እንትን እልቻሉ ቲማቲም ቲማቲም ኪያር ምንድነው የሚባለው በአማርኛ? እንደዚህ አድርጌ እንትን እለዋለሁ። ላው ላይ ትንሽ አደርግበታለሁ ማለት ነው። እንደዚህ ቲማቲም ትንሽ ትንሽ ጣል ጣል አደርግበታለሁ። ለሎሚም እንደዚሁ። በጣም ቆንጆ አሰራር። ካሜራው ብዙም አይደለም፣ ግን በጣም ነው የሚያምረው። ከለሩ ቆንጆ ነው። ጣም ነው፣ በጣም ቆንጆ ነው። እንደዚህ እየሰራችሁ ብሉ። በጣም እንጠቅጠው፣ ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ ገናኝ። ላይክ፣ ሼር፣ ሰብስክራይብ ያደርግ። ለቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማል ካላ ካላችሁ፣ ሸር እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።